ወደ አገር እንዲገቡ በሲኖዶሱ ስብሰባ ላይ እንዲገኙም ተፈቅዷል። የመንግስት ኮሚኒኬሽን አገልግሎት ማምሻውን መግለጫ አውጥቷል። በመግለጫው መንግስት ችግሩ እንድፈታ ሲኖዶሱ ያቀረበው ጥያቄን ተቀብሏል። በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ መፍትሄ መንገድ መሆኑ ታይቷል። ስለዚህም ሲኖዶሱ መንግስት ነገሩን በወደሰፍነት እንድመለከተው በጠየቀው መሰረት አንደኛ፣ ብፁዕ አቡነ ጴጥሮስ ሁለተኛ ብፁዕ አቡነ ቴዎፍሎስ፣ ሶስተኛ ብፁዕ አቡነ ያይቆብ በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቅን ሁሉ እንደሚያደርግ ይገለጣል ብሏል። ክቡራትና ክቡራን ዩቲዩብ አድማጮቼ አጠቃላይ እስካሁን ድረስ ያሉን መረጃዎችን በማስመልከት አጠቃላይ በቅርቡ እንግዲህ እንደሚታወቀው ብፁዕ አቡነ ገብርኤል ስለ ቤዛ መስበካቸው የምታወስ ነው። አነጋጋሪ ስብከታቸው በበርካቶች ዘንድ ቁጣን ማስነሳቱም የምታወስ ነው። በዛ ዙሪያ አጠቃላያን በማስመልከተም ውሳኔ እንዲሰጥበትም ኦርቶዶክስ ቤተ ክርስቲያን ባለፈው ማስተላለፏ የምታወስ ነው። እነ ብፁዕ አቡነ ጴጥሮስ ወደ አገር እንዲገቡ እንደተፈቀደላቸው የደረሱን መረጃዎች ያሳያሉ። ሚኪነኝ ከሚኪታቦርንፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።